በኢትዮጵያ ውስጥ ከሚኖሩ አምስት ግለሰቦች መካከል በአማካይ አንዱ የደም ግፊት ህመም እንደሚኖርበት ያውቃሉ። እንግዲህ በቅርብ ዓመታት የተደረጉ ጥናቶች እንደሚያመላክቱት ከሆነ 20 ፐርሰንት የሚሆነው የኢትዮጵያ ህዝብ የደም ግፊት ህመም አለበት። አሳዛኝ እውነታ ግን አብዛኛው የደም ግፊት ህመም ታማሚዎች የደም ግፊት ህመም እንዳለባቸው ፈጽሞ አያውቁም። የዚህም ዋነኛ ምክንያት የደም ግፊት ህመም ብዙ ጊዜ ምልክት አልባ ከመሆኑ ጋር ይያያዛል። ለዚህም ስሬ ተብሎ ምርመራ ካልተደረገ ህመሙን ማግኘት ያዳግታል። የደም ግፊት በደም ስር ወይም በደም ወሳጅ ቱቦ ግድግዳዎች ላይ ያለው የግፊት ኃይል ሲጨምር የሚመጣ ህመም ነው። የህመሙን አመጣጥና ምክንያቶች ለመረዳት የደም ቱቦዎቻችንን እንደ አትክልቱ ማጠጫ ቱቦ አድርገን ማሰብ እንችላለን። አትክልት ውሃ ስናጠጣ የምናጠጣው የውሃ ግፊት መጠን መቼ መቼ ሊጨምር ይችላል? አንደኛ፣ የውሃ መጠጫ ቱቦውን አፍ ካጠበብነው ወይም ከጠበበ ግፊቱ ሊጨምር ይችላል። ሁለተኛ፣ በቱቦ የሚመጣው የውሃ መጠን ከጨመረ ግፊቱ ሊጨምር ይችላል። ሶስተኛ፣ ከቧንቧው የሚመጣው የውሃ ግፊት አቅሙ ካየለ ወይም ቧንቧው ጉልበት ካለው ግፊቱ ሊጨምር ይችላል። በጣም ኃይል ከበዛ ቱቦ ይሰነጠቃል ወይም ይፈነዳና ውሃ በጎን ያመጣ። በተመሳሳይም ሁኔታ የደም ግፊት በደም ስሮች መጥበብ ወይም የደም መጠን መጨመር ወይም የልብ ጉልበት መጨመር ጋር ተያይዞ ሊመጣ ይችላል። ስር የሰደደ የደም ግፊት ደም ወሳጅ ቧንቧዎችን ይጎዳል፣ ልብን ያዳክማል እና ወደ ከባድ የጤና እክሎች ያመራል። የአትክልት ቱቦ እንደተሰነጠቀው ኃይሉ አየሎበት ትናንሽ የደም ስሮች ሲሰነጠቁ ወይም ሲፈነዱ እንደ ስትሮክ አልያም የልብ ድካም አይነት ህመሞች ሊያጋጥሙ ይችላል። የደም ግፊት ህመም የተለያዩ መንስኤዎች አሉት። በቤተሰብ ተወራራሽነት ሊኖረው ይችላል። ይህም ከዘረመል ወይም ከጄኔቲክስ ጋር ተያይዞ ሊመጣ ይችላል። ከእድሜ ጋርም ተያያዥነት አለው። እድሜያችን በገፋ ቁጥር ደም ስሮቻችን እየደደሩ ስለሚመጡ ደም ግፊት የማጋጠም እድሉ ይጨምራል። እንዲሁም ከተለያዩ ተጓዳኝ ህመሞች ጋር ሊያያዝ ይችላል። ቢሆንም ዋነኛ የደም ግፊት አጋላጭ መንስኤዎች የሚባሉት ከአኗኗራችን ወይም ከአመጋገባችን ጋር የተያያዙ ሲሆኑ ከነኝም ውስጥ የሰውነት እንቅስቃሴን አለማድረግ፣ አልኮል አብዝቶ መጠጣት፣ ሲጋራ ማጨስ፣ አደንዛዥ እጾችን መጠቀም፣ ጭንቀት፣ ጨው የበዛበት ምግብ ማዘውተር፣ ቅባት የበዛበት ምግብ መመገብ እንዲሁም ውፍረት ተጠቃሽ መንስኤዎች ናቸው። ከዚህ ጋር መልካሙ ዜና በአብዛኞቹን መቆጣጠር የደም ግፊት ህመምን መከላከል እንችላለን። ደም ግፊቱን እጆት ላይ በሚታሰር የደም ግፊት መለኪያ በቀላሉ መመርመር ይችላል። የጤነኛ ሰው የደም ግፊት መጠን ከ120 በ80 መብለጥ የለበትም። የደም ግፊት መጠኑ የላይኛው ወይም ሲስቶሊኩ ከ120 እስከ 129 ሆኖ የታችኛው ወይም ዳያስቶሊኩ ከ80 በታች ከሆነ ቅድመ ደም ግፊት ወይም ከፍ ያለ የደም ግፊት ልንለው እንችላለን። የላይኛው ወይም ሲስቶሊኩ ከመቶ ሰላሳ በላይ እንዲሁም የታችኛው ወይም ዲያስቶሊኩ ከሰማንያ በላይ ከሆነ የደም ግፊት ህመም ይባላል። ይህም በተለያየ ደረጃ ይከፋፈላል። የደም ግፊት ልኬቱ ግን የላይኛው ወይም ሲስቶሊኩ ከመቶ ሰማንያ በላይ ወይም የታችኛው ወይም ዲያስቶሊኩ ከመቶ ሃያ በላይ ከሆነ አስጊ የደም ግፊት ደረጃ ስለሆነ እጅጉን አፋጣኝ የህክምና እርዳታ ያስፈልጋል። ያስተውሉ፣ የህመም ምልክት አላዩም ማለት አልታመሙም ማለት አይደለም። ከፍተኛ የደም ግፊት እንዳለበት ለማወቅ የግድ የኩላሊት ድክመት፣ የልብ ድካም ወይም ስትሮክ ህመም እስኪያጋጥሞ አይጠብቁ። ደም ግፊቱን በየጊዜው የሚመርመሩ፣ በተለይ እድሜው ከ30 ዓመት በላይ ከሆነ የደም ግፊት ህመም ያለበት የቤተሰብ አባል ካለዎት ውፍረት ካለቦ የስኳር ህመም፣ የታይሮይድ ሆርሞን መብዛት ህመም፣ የኩላሊት ህመም እንዲሁም ሌሎች ተጓዳኝ ህመሞች ካለቦ በመደበኛ ሁኔታ የደም ግፊቶን ይመርመሩ። በተግባራዊ ለውጥ ጤናውን ማደስና መጠበቅ እንደሚችሉ ይወቁ። በቀጣይ ክፍል የደም ግፊቶ እንዴት ብሎ ከቤቶ መለካት እንደሚችሉ ስለምናሳይ ይከፈላል።